ሰላም ሰላም፣ ጤና ይስጥልኝ እንደምን አላችሁ። አዳዲስ መረጃዎችን እየላችሁ መጥቻለሁ። ቻናልን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁልጊዜ የምለቃቸው አዳዲስና ጫጭር መረጃዎች ቶሎ ቶሎ እንዲደርሷችሁ የደወል ምልክት ዋን መጫናችሁን እንዳትዘነጉ። ወደ ዛሬው መረጃ በቀጥታ ሄድላችኋለሁ። አብራችሁኝ ቆይታ አድርጉ። አርሰናል ከቶማስ ፓርቴ ጋር ሲያደርግ የነበረው የኮንትራት ድርድር በመቋረጡ ጋናዊ ኢንተርናሽናል በክረምቱ የዝውውር መስኮት ከክለቡ እንደሚለቅ እየተነገረ ይገኛል። ቶማስ ፓርቴን በመድፈኞቹ ቤት የሚያቆየው ኮንትራት በዚህ በያዝነው ወር መጨረሻ እንደሚጠናቀቅ ይታወቃል። እንደ ስለሚገባ መድፈኞቹ ተጫዋቹን በኢሚሬትስ ለማቆየት ሲያደርጉት የነበረው ድርድር በዚህ ወር አጋማሽ አካባቢ መቋረጡ የተዘገበ ሲሆን አርሰናሎች ከዚህ በፊት ለቶማስ ፓርቴ ሲከፍሉት የነበረው የ200 ሺህ ፓውንድ ሳምንታዊ ደሞዝ በአዲሱ ኮንትራት እንዲቀጥል ፍላጎት ቢኖራቸውም፣ ነገር ግን የቶማስ ፓርቴ ወኪሎች የደሞዝ ጭማሪ ሊኖር ይገባል የሚል አቋም በመያዛቸው ድርድሩ መቋረጡን የተዘገበው በመሆኑም ቶማስ ፓርቴ ከሰኔ ወር መጨረሻ ጀምሮ መድፈኞቹን በነጻ ዝውውር የመልቀቅ ሙሉ መብት ያለው ሲሆን የተጫዋቹ በነጻ ዝውውር መገኘት የበርካታ የአውሮፓ ታላላቅ ክለቦችን ፍላጎት ፍላጎት መጨመሩን የተገለጸው የስፔኑ ሀያል ክለብ ባርሴሎና እንደዚሁም ደግሞ የቀድሞ ክለቡ አትሌቲኮ ማድሪድ ጋናዊን ኢንተርናሽናል በነጻ ዝውውር ለማስፈረም ፍላጎት ካሳዩ ክለቦች መካከል ተጠቃሾች ናቸው። ከላሊጋው ክለቦች በተጨማሪ ቶማስ ፓርቴን ከቱርኩ ክለብ ፔነርባቼ ጋር ውይይት ማድረጉም የተዘገበ ሲሆን፣ የጣሊያኑ ክለብ ኤሲ ሚላንም ተጫዋቹን በማስፈረም ክለባቸውን ልምድ ባላቸው ተጫዋቾች ለማጠናከር ፍላጎት እንዳላቸው ተገልጿል። ቶማስ ፓርቴ በ2020 በ45 ሚሊዮን ፓውንድ ከአትሌቲኮ ማድሪድ መድፈኞቹን መቀላቀሉም የሚ ይታወስ ነው። ማይልስ ልዊስ ስኬሊ በመድፈኞቹ ቤት የሚያቆየውን የረጅም ጊዜ ኮንትራት ለመፈራረም መስማማቱ ተገልጿል። በኤምሬትስ የሚያቆየው ኮንትራት ሊጠናቀቅ አንድ ዓመት ብቻ ቀርቶት የነበረው ማይልስ ልዊስ ስኬሊ አዲስ ኮንትራት ለመፈራረም መስማማቱ ለአርሰናል እና ለሚካኤል አርቴታ ትልቅ መነቃቃትን ይፈጥራል ተብሏል። የ18 ዓመቱ እንግሊዛዊ በ2024/25 የውድድር ዓመት በሚካኤል አርቴታ ቡድን ውስጥ አስደናቂ የሜዳ ላይ እንቅስቃሴ ማሳየቱን ተከትሎ በአሰልጣኙ የግራ መስመር ተከላካይ ስፍራ የመጀመሪያ ምርጫ ለመሆን እንደቻለም ይታወቃል። ልዊስ ስኬሊ ከመድፈኞቹ ጋር በተስማ የተስማማው የረጅም ጊዜ ኮንትራት በፊት ከነበረው ሳምንታዊ ደሞዝ ላይ ከፍተኛ ጭማሪ የተደረገለት ሲሆን ይህም በዓለም ላይ ካሉ ምርጥ ተከፋይ ወጣት ተጫዋቾች ውስጥ አንዱ ያደርገዋለም ተብሏል። ከተጫዋቹ ጋር ጠንካራ ግንኙነት እንዳላቸው የሚነገርላቸው አሰልጣኝ ሚካኤል አርቴታ ለድርድሮ መሳካት ወሳኝ ሚና እንደነበራቸው የተገለጸ ሲሆን የማይልስ ልዊስ ስኬሊ እናት ማርሲያ ሉዊስ ተጫዋቹን ወክለው ለድርድር ከአርሰናል ጋር መቀመጣቸውም ተገልጿል። ልዊስ ስኬሊ በ17 ዓመቱ የመጀመሪያውን የፕሮፌሽናል ኮንትራት በጥቅምት ወር 2023 መፈረሙ የሚታወስ ሲሆን በእግር ኳስ ማህበር ህግ መሰረት ከ18 ዓመት በታች የሆኑ ተጫዋቾች ከሶስት 3 ዓመት በላይ ኮንትራት መፈረም እንደማይችል የተደነገገ መሆኑን ተከትሎ የሉዊስ ስኬሊ ኮንትራት በ2016 ይጠናቀቅ ነበር። ሆኖም ግን መድፈኞቹ ተጫዋቹን የረጅም ጊዜ ፕሮጀክታቸው አካል ለማድረግ ፍላጎት ስላላቸው በክለቡ የሚያቆየውን የረጅም ጊዜ ኮንትራት ለመፈራረም ከስምምነት መድረሳቸው ነው የተገለጸው። አርሰናል የቼልሲውን የክንፍ ተጫዋች ኖኒ ማድዌኬን እየተከታተለ መሆኑ ተገልጿል። ዘቴሌግራፍ እንደዘገበው ኖኒ ማድዌኬ በስታምፎርድ ብሪጅ እንደማይነካ አይቆጠርም ሚያለ ያለ ሲሆን የፕሪሚየር ሊግ ክለቦች በዚህ የክረምት ዝውውር መስኮት ተጫዋቹን ለማስፈረም ፍላጎት እንዳላቸው ተገልጿል። የቼልሲ የለንደን ተቀናቃኝ የሆነው አርሰናል የተጫዋቹን ሁኔታ ከሚከታተሉት ክለቦች መካከል እንደሚገኝበት የተነገረ ሲሆን የሚካኤል አርቴታው ቡድን ሌሎች የተለያዩ የክንፍ ተጫዋቾችንም እየተመለከተ እንደሆነ ተገልጿል። ማድዌኬ በ2023 በ30 ሚሊዮን ፓውንድ ከፒኤስቪ ቼልሲን መቀላቀሉ የሚታወስ ሲሆን በስታንፎርድ ብሪጅ በነበረበት አንድ ዓመት ተኩል ከመጀመሪያው 11 ቋሚ አሰላለፍ ውስጥና ዋና ውጭ ሆኖ መቆየቱም ይታወቃል። ባለፈው የውድድር አመት በኢንዞ ማሬስካ ስር በመደበኛ የቋሚ አሰላለፍ ውስጥ ገብቶ መጫወት መቻሉም ይታወሳል። የ23 ዓመቱ እንግሊዛዊ በ2024/25 የውድድር አመት በሁሉም ውድድሮች 42 ጨዋታዎችን አድርጎ 11 ጎሎችን ያስቆጠረ ሲሆን አምስት ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ቪክቶር ዮኬሬሽ አርሰናልን ለመቀላቀል የተቃረበ ይመስላል የሚሉ ሪፖርቶች በተደጋጋሚ እየወጡ ይገኛሉ። ተጫዋቹ ወደ አርሰናል ለመዘዋወር ቅድሚያ እንደሚሰጥ ባለፉት ሳምንታት መዘገቡ ይታወ ይታወሳል የስፖርቲንግ ጎል ማሽን የሆነው ቪክቶር ዮኬሬሽ አርሰናሎች በዘንድሮ የዝውውር መስኮት ሊያስፈርሙ ከሚፈልጓቸው ሁለት የአጥቂ ስፍራ ተጫዋቾች ውስጥ አንዱ እንደሆነ ይታወቃል መድፈኞቹ የአርቢ ላይፕዚንጉን ቤንጃሚን ሸሽኮንም ለማስፈረም ፍላጎት እንዳላቸው በተደጋጋሚ ተዘግቧል ይሁን እንጂ አርቢ ላይፕዚንግ ለቤንጃሚን ሸሽኮ ከ7 እስከ 9 ሚሊዮን ፓውንድ የዝውውር ሂሳብ መጠየቃቸውን ተከትሎ የሚካኤል አርቴታው ቡድን ትኩረታቸውን ወደ ስዊድናዊው ኢንተርናሽናል ቪክቶር ዮኬሬሽ ማዞራቸውን የተገለጸው የቀድሞ የኮቬንተሪ ሲቲ አጥቂ ባለፈው የውድድር አመት ለፖርቹጋሉ ክለብ ስፖርቲንግ ሊዝበን በ52 ጨዋታዎች 54 ጎሎችን ማስቆጠር መቻሉ ይታወቃል። የ27 ዓመቱ ቪክቶር ዮክሬስ 85 ሚሊዮን ፓውንድ የሆል ማፍረሻ ያለው ሲሆን፣ ነገር ግን ከዚህ ባነሰ ዋጋ ክለቡ ሊለቅ እንደሚችል ይታመናል። ስፖርቲንግ ሊዝበን ለተጫዋቹ ዝውውር ከ60 እስከ 70 ሚሊዮን ፓውንድ እንደሚፈልጉ የተገለጸ ሲሆን ቶክ ስፖርት እንደዘገበው አርሰናሎች ለቤንጃሚን ሸሽኮ አርቢ ላይፕዚንግ የጠየቀው የዝውውር ዋጋ ከፍተኛ በመሆኑ ፊታቸውን ወደ ስፖርቲንግ ቪክቶር ዮክሬስ ስለማዞራቸውን የተገለጸው የቶክ ስፖርት ዘገባ እንደሚያመላክተው ስዊድናዊ ሲቲ የፕሪምየር ሊጉን ክለብ አርሰናልን ለመቀላቀል እየተቃረበ እንደሆነ ነው የተገለጸው። በተጨማሪም የቶክ ስፖርት ጋዜጠኛ አሌክስ ክሩክ እንደተናገረው የተጫዋቹ የቅርብ ሰዎች ቪክቶር ዮከሬሽ የአርሰናል ተጫዋች እንደሚሆን ነው የሚጠብቀው የሚል መረጃ ደርሶኛል ሲል በቶክ ስፖርት ሾው ላይ ተናግሯል። አርሰናሎች ለአያክሱ የተከላካይ ስፍራ ተጫዋች ጆሬል ሀቶ የስድስት ዓመት የኮንትራት ፕሮፖዛል ማዘጋጀታቸው ተገልጿል። ኮት ኦፍ ሳይድ እንደዘገበው አርሰናሎች በተጫዋቹ ዝውውር ዙሪያ ከአያክስ ጋር ይፋዊ ውይይት ማድረግ መጀመራቸው ተገልጿል። በዚህም መሰረት መድፈኞቹ ለተጫዋቹ የስድስት ዓመት ኮንትራት ያዘጋጁለት ሲሆን፣ ጆሬል ሀቶ የቀረበለትን ኮንትራት በጥንቃቄ እያጤነው ይገኛል ተብሏል። ከሳምንታት በፊት አርሰናሎች ከጆሬል ሀቶ ጋር የስልክ ውይይት ማድረጋቸውን የዝውውር ኤክስፐርት የሆነው ፋብሪዚዮ ሮማኖ መግለጹ የሚታወስ ሲሆን ተጫዋቹን ለማስፈረም ቼልሲዎችን ፍላ ጎት እንዳላቸው ተናግሮ እንደነበረም ይታወሳል። ባርሴሎናዎች ከኒኮ ዊሊያምስ ጋር በቃል ደረጃ ከስምምነት መድረሳቸው ተሰምቷል። ተጫዋቹ እንደ አርሰናል፣ ሊቨርፑልና ባየር ሙኒክ በመሳሰሉ ክለቦች የሚፈለግ መሆኑ የሚታወቅ ቢሆንም ነገር ግን ባርሴሎናን ለመቀላቀል ቅድሚያ እንደሰጠ ተገልጿል። ባርሴሎና የተጫዋቹን የውል ማፍረሻ መክፈል እንደ ችግር ባይመለከትም ነገር ግን ተጫዋቹን ለማስመዝገብ የሚገጥማቸው ተግዳሮት ዝውሩ ሊያጓትተው እንደሚችል ተዘግቧል። ባርሴሎና ተጫዋቹን የስብስባቸው አካል ለማድረግ መፍትሄ እንደሚያገኙ የተማመኑ ሲሆን ሲሆን የ22 ዓመቱ ስፔናዊ ዝውውሩ እንደሚፈጸም እምነት እንዳለውም ተገልጿል። ነገር ግን ባርሴሎና ኒኮ ዊሊያምስን ቢያስፈርም እንኳን በላሊጋው መጫወት እንዲችል የደሞዛቸው ገደብ ሁኔታ መስተካከል አለበት ተብሏል። ባርሴሎና ተጫዋቹን ካስፈረመ ላሊጋው ከወሰነላቸው የደሞዝ ጣሪያ አሪያ በላይ ከፍተኛ ወጪ የሚያወጡ ሲሆን፣ ኒኮ ዊሊያምሰን በቀጣይ ውድድር ዓመት ለማጫወት የደሞዝ ሂሳባቸውን መቀነስ ወይንም ተጨማሪ ገቢ ማሰባሰብ ይጠበቅባቸዋል ተብሏል። ባለፈው ማክሰኞ የላሊጋው ፕሬዚዳንት ሃቪየር ቴባስ ባርሴሎና አሁንም ከደሞ ገደብ ህጎቻቸው ጋር አልተጣጣሙም ማለታቸውም ይታወሳል። የሊቨርፑሉ የተከላካይ ስፍራ ተጫዋች ጃረል ኳንሳ ባየር ሊቨርኩሰንን ለመቀላቀል በግል ጉዳይ ከስምምነት መድረሱ ተረጋግቷል። ባየር ሊቨርኩሰን ተጫዋቹን በቋሚነት ለማስፈረም ከሊቨርፑል ጋር በ48 ሰዓታት ውስጥ ከስምምነት ሊደርሱ እንደሚችሉም ተገልጿል። ባየር ሊቨርኩሰን ለተጫዋቹ ዝውውር 30 ሚሊዮን ፓውንድ እንደዚሁም ደግሞ ተጨማሪ 5 ሚሊዮን ፓውንድ በአዶንስ መልክ እንደሚከፍሉም ተረጋግቷል። ሊቨርፑሎች በቅርቡ የጃራል ኳንሳን ዝውውር እንዳጠናቀቁ የክሪስታል ፓላሱን ማርክ ጊሂን ለማስፈረም እንቅስቃሴ እንደሚጀምሩ ተገልጿል። ተጫዋቹ ሊቨርፑል ለወራት ሲከታተለው እንደነበረ የተገለጸ ሲሆን ሌሎች ፕሪሚየር ሊግ ክለቦችም የተጫዋቹን ፊርማ ለማግኘት ፍላጎት እንዳላቸው ተገልጿል። ማርክ ገሂ በዚህ ክረምት ክሪስታል ፓላሲን የሚለቅ ከሆነ የስፖርቲንጉ ኦስማን ዲዮማንዴ የተጫዋቹ ተተኪ እንደሚሆንም ፋብሪዚዮ ሮማኖ ነው የዘገበው። ለዛሬ ያስኩላችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። ቻናሉን ሰብስክራይብ እያደረጋቸው ቤተሰብ ለምትሆኑ እጅግ አርጌ አመሰግናለሁ። በሌላ የዝውውር መረጃ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።